የፖሊስ አስተዋቂ የነበረው ካሣሁን ገርማሞ እም ዘመነ ልቋስ ሀበ ዘመነ ዮሐንስ በፍሳ ወበሰላም እደው ክሙ ለዘይ መጽ ቅድመ ዘመን በፍሳ ወበሰላም ያብፀሐነ ያብፅህ ክሙ ቅድመ ለዘይ መጽ ዘመን በፍሳ ወበሰላም ያብፀሐነ ያብፅህ ክሙ ቅድመ ለዘይ መጽ ዘመን ይኩልኩሙ ለኩልነ እያለ የፖሊስ ሰራዊት የቲያትርና የሙዚቃ ክፍል ጉዞውን ወደፊት ይቀጥላል። በለዚያም ሰላም ለኩልኩሙ በስመ ዘመነ ዮሐንስ ወንጌላዊ ንኢ እንቁጣጣሽ ዘንበለ ዳንኪራ ዳንሳዊ ዘይሳኖ ፖሊስ ኦርኬስትራ ዝነኛዊ አቡነ ዘበሳቅ ደስታ አፍላቂ አሃዱ አንተ ካሣሁን አስተዋቂ እያልን እንቀጥላለን። ከዚህ ቀጥለን ሁለት ጨዋታዎችን በተከታታይ እናቀርብላቸዋለን። የመጀመሪያው ጨዋታ ባህላዊ ሙዚቃ በባህል ልብስ አሸብርቆ በዝነኛው የፖሊስ ሰራዊት ሁለተኛ ኦርኬስትራ ተጠናቆ ከንጹህ የማሮላና ከጣዝማማር ጋር ተደባልቆ ከመስከረም አየር ጋር ወጉና ስርዓቱን ጠብቆ እነሆ ለክቡራትና ክቡራን ይቀርባል ተራውን ጠብቆ። በመጀመሪያ የማቀርብላችሁ ባህላዊ ጨዋታ ጎጃምኛ ድምፃዊ ተጫዋች ዋልልኛ ዘነች። ልክ እንደ ድሮው ለምን አይሆንም? ወታደራዊ ሙዚቃ ክፍሎች አሉ። ለምሳሌ የፖሊስ ሙዚቃ ክፍል እንዳለ ነው፣ አሁንም የምድር ጦር ሙዚቃ ክፍል እንዳለ ነው። ክብር ዘበኛ ነው የሌለው፣ አየር ኃይልም ሙዚቃ ክፍል ያለው የሚመስለኝ። እነኝን አስተባብሮ ደግሞ በከፍተኛ ደረጃ የተዘጋጀ አለ። የማረሚያ ቤት ሙዚቃ ክፍል ሆን በጣም በግሩም ሁኔታ እነሱ እነሱ ሉ እንትን ብለው ለህዝብ አይንም እንደ አዲስ የሆነ ነገር በአዲስ ዓመት ቢቀር በጣም ጥሩ ነገር ነው የሚሆነው። ይሄ ቢለማያድ ጥሩ ነው ነው የምለው።